ተፈጥሮ ውበትን የለገሳት የጣና መገኛዋ ባህር ዳር ውበት እየደረበች ቀድሞ ከነበራት ዓለም አቀፍ የቱሪዝም መዳረሻነት በይበልጥ ራሷን እያስዋበች ትገኛለች። በከተማዋ ጣናን ተንተርሰው እየተከናወኑ የሚገኙም የኮሪደር ልማት ስራዎች ለዚህ በምሳሌነት የሚነሱ ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነ በባህር ዳር እየተከናወነ የሚገኘውን የኮሪደር ልማት የቱሪዝም ስፍራዎችና የባህር ዳር ዓለም አቀፍ ስታዲየም ያለበትን ደረጃ ተመልክተዋል። በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት የጣናን ውበት ይበልጥ የሚገልጥ ጣና የሚወጣውን ነፋሻማ አየር ለነዋሪዎች ምቹ ሆነው እየተሰሩ በሚገኙ የኮሪደር ስፍራዎች በመሆን ከተፈጥሩ ለመገናኘት የሚያስችል ስራ እየተከናወነ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነት ተናግረዋል። የኮሪደሩ በጣም ትልቁ ስራ ወይም ደግሞ የባህር ዳር ከተማ ልማት ትልቁ ስራ የጣናን ሐይቅ አክሰሰብል እንዲሆን ማድረግ ነው። ለከተማው እሱም ነፋሻማ መሆኑን ህብረተሰቡ በጣም ሞቅ ባለ አየር ጊዜ ከጣና የሚነሳውን ንፋስ በደንብ ፊል እንዲያደርገው ወይም ደግሞ ቀዝቀዝ የሚያደርግ ነገር እንዳለ አይተናል። ከምንም በላይ ደግሞ የፕሬዚደንቱ ኦፊስ ወይም ደግሞ ቢሮ እና አካባቢው ጥሩ የሆነ እይታ ያለው ለአገልግሎት ተጠቃሚዎች በጣም ምቹ እንደሆነ አይተናል። ከዚህ በፊት ብዙ አጥር የሌለው አጥሬ የሌለው ብቻ ሳይሆን የትኛውም ሰው ዝም ብሎ የሚገባበት አይነት ነገር ነበር። አሁን በጣም የተሻለ ቢሮ ሆኗል። ቢሮ ማድረግ ብቻ ሳይሆን በአካባቢው ያለው ደግሞ ለሕዝቡ መናፈሻ እና መዝናኛ እንዲሆን የፋውንቴን ስራዎች እየተጀመሩ እንደሆነ አይተናል። እነሱ እነሱ ሲያልቁ ባሕር ዳርን በጣም የተሻለ ውበት የሚሰጣት እንደሆነ አይተናል። ባሕር ዳር የምትታወቅባቸውን የዘንባባ ዛፎች መልሶ የማልማት ስራዎች ሌላኛው ተጠቃሽ ስራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። እንደ ወትረው ሁሉም የቱሪስቶች ሰላማዊ እንቅስቃሴም የሚታይባት መሆኗንም ነው የተናገሩት። ከውጭ የመጡ ቱሪስቶችንም አይተናል፣ እየተንቀሳቀሱ ነው። የባህር ዳር አጠቃላይ እንቅስቃሴ ሰላማዊ መሆኑን አይተናል። ብዙ ቦታዎች ለቱሪስት መናፈሻነት፣ ለህዝቡ መናፈሻነት እየተከፈቱ እንደሆነ አይተናል። ከኮሪደር ልማቱ በተጨማሪ ደግሞ ዛፎችን የመትከል የነበሩ ዛፎችን የመቀየር አዳዲስ የባሕር ዳር የምትታወቅበትን የዘንባባ ተክል ሌላ በአዲስ ዘንባባዎች የመተካት የነበረው አለ ግን ደግሞ አዲስ ዘንባባዎች ሲያድጉ ያረጀው ዘንባባ የሚተካበት አይነት ሁኔታም እንዳለ አይተናል እና አጠቃላይ ሳይክል ሌኑንም የወኮዩንም የአስፋልቱንም አጠቃላይ ግሪኒንግ ስራውን አይተናል። በጣም ደስ በሚል ሁኔታ እየሄደ እንደሆነ አይተናል። ኢትዮጵያ የ2029ን የአፍሪካ ዋንጫ ለማስተናገድ ጥያቄ ማቅረቧ የሚታወቅ ነው። ካፍ 46ኛ መደበኛ ጠቅላላ ጉባኤን በአዲስ አበባ ባደረገበት ወቅት ኢትዮጵያ አውጉራዊ ውድድሩን ለማዘጋጀት ጥያቄ ማቅረቧን ያስታወሱት ምክትል ጠቅላይ ሚኒስትር ተመስገን የባህር ዳር ስቴዲየም ከሌሎች ሀገሪቱ ስቴዲየሞች ጋር ተደምረው አፍሪካውያንን ለማስተናገድ ትክክለኛው ቦታ መሆኑን ያብራሩት ይህም የካፍንም ሆነ የፊፋን ደረጃም እንዲያሟላ ተደርጎ እየተሰራ የሚገኝ ስቴዲየም ሲሆን ከዚህ ቀደም በስቴዲየም ግንባታዎች ላይ የሚ የሚታዩ ስብራቶችን በመጠገን እየተከናወነ የሚገኝ ግንባታ መሆኑን በመግለጽ ነው። ይህ ስቴዲዮም ከ52 ሺህ በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። ይህ ስቴዲየም መጀመሪያ ሲገነባ፣ በእርግጥ ይህ ስቴዲየም ብቻ ነው ብዬ አላስብም። ሀገራችን ውስጥ የተገነቡ ስቴዲየሞች አብዛኛው እንዴት ዲዛይን እንደተደረጉ ባይገባንም ነገር ግን የተገለበጠ ዲዛይን እንደነበራቸው ውሃ ሲዘንብ ቢቋጥር እንደነበር አይተናል። አሁን እሱ እንደገና ተጠርቦ እዚያ ጋር እንደምናየው ተስተካክሎ ውሃ ከዘነበ ኢሚዲየትሊ እንዲፈስ ተደርጎ የተሰራ ስቴዲዮም ነው። ይህ ግዙፍ ስቴዲዮም ውስጥ በአንድ ጊዜ ከሃያ ሶስት በላይ የተለያዩ ስፖርታዊ ውድድሮችን ማድረግ የሚያስችል ነው። ከምንም በላይ ደግሞ የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። ነው ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። የባህርዳር ከተማ ከለውጥ ወዲህ በዙሪያ አዳዲስና በእድሳት መልክ በርካታ የቱሪዝም መዳረሻ ስፍራዎች ተገንብተዋል። የቱሪዝም መዳረሻ ስፍራዎች ባህር ዳርን ለቱሪስቶች እንደ መሸጋገሪያ በመሆን ጭምር ተደራሽ የሚያደርጋት መሆኑን ነው ምክትል ጠቅላይ ሚኒስትር ተመስገን ያነሱት። የባህር ዳር ዓለም አቀፍ ስታዲየም ግንባታ ቢሆን ከእግር ኳስ ጨዋታ ባሻገር የቱሪስት መዳረሻ ስፍራ እንዲሆን ተደርገው የሚገነባ መሆኑንም አንስተዋል። ባህር ዳር ዙሪያ ደግሞ እነ ጎርጎራ የተሰሩ ሎጆች አሉ። እንዲሁም ደግሞ ጎንደር ፋሲል በደንብ በሚገባ ታድሷል። ጢስ አባይ አለ፣ መንገዱ እየተሰራ ነው። እነዘግ ያሉ እሱም መንገዱ እየተሰራለት ነው። ብዙ የቱሪዝም መዳረሻ ቦታዎች በባህርዳር አካባቢ አሉ። ከዚያም ባለፈ ደግሞ ከአዲስ አበባ ባህርዳር ቱሪስት መጥቶ ከዚያ በኋላ ወደ ሰሜን ወደ ጎንደር፣ ወደ አክሱም መሄድ ቢፈልግ በዚህ እንዲሄድና እዚህ ደግሞ የተወሰነ ጊዜ እንዲያጠፋ የሚያደርግ ነገር ነው። ይሄን ስቴዲየም እንግዲህ ወደፊት እያሰብን ያለ ነው። ሌሎች የአፍሪካ ብቻ ሳይሆን የዓለም ታላላቅ ክለቦች አገራቸው ላይ ኳስ የማይጫወቱበት ዘመን አለ። የበረዶ ዘመን ሲሆን፣ በጣም ከፍተኛ ሙቀት ሲሆን ከቤት በማያስወጣበት ጊዜ ትሬኒንጋቸውን እዚህ መጥተው እንዲሰሩ ለማድረግ በጣም ትልቅ ተስፋ ያለው ስቴዲየም ነው። ስለዚህ ስቴዲየሙ ኳስ ለማጫወት ብቻ ሳይሆን ሰው ለመዝናናት እና ገብቶ ተዝናንቶ የሚወጣበት እቃ ገዝቶ የሚሄድበት እና የሚጎበኝ ራሱ አንድ የቱሪስት መዳረሻ ማዕከል ይሆናል ብለን እናስባለን። ባህር ዳር ከተማ በሁለተኛው ምዕራፍ የኮሪደር ልማት ፕሮጀክት ተግባራዊ ከተደረገባቸው የክልል ከተሞች አንዷ ናት።